ፊልማችን የሚጀምረው በሬይ ነው። እድሜው ገና 18 ዓመት ሆኖታል። መጀመሪያ የጁቬንቱስ ቡድን አባል ለመሆን ቢሞክርም መጨረሻ ግን በእስር ቤት ውስጥ ተቀመጠ። ሙሉ በሙሉ ያልተሳካለት ሊመስል ይችላል፣ ግን በእርግጥ በፍሪ ፋየር ጨዋታ የሚታወቅ ታዋቂ ተጫዋች ነበር። ችግሩ ስራ ለማግኘት በጣም ሰነፍ ስለነበረ ጊዜውን በሙሉ በኢንተርኔት ካፌዎች ያሳልፍ ነበረ። ሬይ ብዙ ገንዘብ እንዳለው በቀጥታ ቢዋሽም ከሶስት ቀናት ጨዋታ በኋላ አንድ ሳንቲም አልነበረው። ስለዚህ የካፌው ባለቤት ፖሊስ ጠራ። ሬይ በማጭበርበር ተይዞ ለስድስት ወራት የእስር ቅጣት ተፈረደበት። እስር ቤት እንደደረሰ ሬይ ፒተር የሚባል የህዋስ ጓደኛ አገኘ። ሬይ በሌሎች እስረኛ ደንግጧል። ፀጉራቸውን የተላጩ ሻካራና ችግር ለመፍጠር የሚፈልጉ ናቸው። እንደ ለማኝ መታየት ብልህነት እንዳለው ስለተገነዘበ ሬይ ለመመሳሰል ራሱን ተላጨ። ዝም ለማለት ደንቦችን ለመከተል እና ጠንክሮ ለመስራትም ወሰነ። ሬይ ብዙም ሳይቆይ በወጣት እስረኞች ላይ ጥቃት የሚያደርሱ ሶስት ሰዎችን ያቀፈ ቡድን አስተዋለ። ፒተር ወደ ጨለማው ክፍል ሲጎተት ሬይ ከባድ ስቃይ እንዳለ ተገነዘበ። ቀጣዩ ሰለባ እሱ እንዳይሆን በመፍራት ጥበቃ እንደሚያስፈልገውም ወሰነ። ሬይ የእስር ቤቱን በጣም ታዋቂ አሮጌ ወንጀለኛ ሊንክን አየ። ሊንክ በታጠቀ ዝርፊያ ለአምስተኛ ጊዜ የእድሜ ልክ ስርዓት የተፈረደበት ዘላለማዊ እስረኛ ነበረ። ሁልጊዜ በቡድኑ የተከበበ ሲሆን ቼዝ ይጫወታል። ሬይ በድሮ ጊዜ አዛውንቹ ሲጫወቱ ከመመልከት ያገኘውን ችሎታ ተጠቅሞ ሊንከን በሶስት እንቅስቃሴዎች ውስጥ ማት እንደሚሆንበት ነገረው። ሊንከን ሬይ እንዲርቅ ቢነግረው ሬይ ብልሃት እንዳለው አሳየው። የልጁን ብልሃትና ድፍረት የተደነቀው ሊንከን ሬይን መውደድ ጀመረ። ሬይ ፒተር ተመትቶ ተመልሶ ሲመጣ አይቶ ምን እንደተፈጠረ ጠየቀው። ፒተር የጥርስ ቡርሽን ከግድግዳው ጋር እያሸ የራስ መከላከያ ሞጊያን ለመስራት እየጣረ ነበረ። ሬይ መጥፎ ሐሳብ እንደሆነ ቢነግረው ፒተር ምርጫ እንደሌለው ተናገረ። በማግስቱ ሬይ ቡድኑ ፒተርን ወደ ጨለማው ክፍል ሊጎትት ሲዘጋጅ አየ። የጥርስ ቡርሽ መውጊያውን በአሳዛኝ ሁኔታ እንደሚያጠናቅቅ የተረዳው ሬይ ጣልቃ ገባ። ሬይ ከፒተር ጋር መጣላት ጀመረ። ይህም እንደ ተራ ትግል እንዲመስል አደረገውና ጠባቂዎቹ በፍጥነት እንዲወጡ አደረገ። ቡድኑ ጠባቂዎችን ስለማይፈልግ ወደ ኋላ ፈገፈገ። ሊንከን ሁሉንም ነገር አይቶ ሬይ ጓደኛውን በመርዳቱ ተደነቀ። ከጥቂት ጊዜ በኋላ ሊንከን ከሬ ጋር ተገናኝቶ ድርጊቱ ምንም እንዳልቀየረ ተናገረ። ፒተር አሁንም እየተንገላታ ነው እና እዚህ ያለው ህይወት እንደዚህ ነው፣ ያለ ቡድን ድጋፍ መኖር አይቻልም። በማግስቱ ጠዋት ሬ ከእንቅልፍ ሲነቃ ፒተር የጥርስ ብሩሽ መውጊያ ተጠቅሞ ራሱን ማጥፋቱን አወቀ። ሬ ተደናገጠ፣ በተለይ የቡድኑ መሪ ፒተር እንደሞተና ቀጣዩ ሬ እንደሆነ ሲነገረው። ሬ ልክ እንደ ፒተር የጥርስ ብሩሽ መሳብ ጀመረ። ከመስታወት ፊት ለፊት መውጋት ይለማመድ ነበረ። ወደ መጸዳጃ ቤት ሲሄድ ሶስቱ የቡድን አባላት ሲከታተሉ ታየ። ሊጣላ ሲል ሊንከን ከየትም መጥቶ ሊያድነው ደረሰ። የሊንከን ዋና ቡድኖች ጁዋንና ፉት ቶንም ለመደገፍ መጡ። ቡድኑ ፈራና ሸሸ። ሊንከን ለሬይ አንድ ዛፍ ተራራ አይሰራም በሚል ትርጉም ሰጠው። ይህም ሬይ ብቻውን መቋቋም እንደማይችል ያመለክታል። ሬይ በእስር ቤት ውስጥ ትልቁ ሰው ከጎኑ በመቆሙ ተደስቷል። ነገር ግን ሊንከን ሬ ከወጣ በኋላ እሱና ቡድኑ ከእስር ቤት እንዲያመልጡ መርዳት እንዳለበት ግልጽ አደረገ። ሬ ዝም ብሎ ተስማማ። ቡድኑ ሬን እንደገና ለመዝረፍ ሞከረ። ነገር ግን ሊንከንና ሰዎቹ ጣልቃ ገቡ። ሊንከን የቡድኑ መሪ በፍጹም ደቆ ሰው፣ ጆዋንና ቶኒ ሰውየው ከጥቅም ውጭ መደረጉን አረጋገጡ። ከዚያም ጊዜ ጀምሮ በሊንከን ጥበቃ ማንም ሬን አላስቸገረው! ስድስት ወራት በፍጥነት አለፉና ሬ ከእስር ቤት ወጣ። የመንገዱን ሕግ ስለሚያከብር የሊንከንን መመሪያ ተከትሎ ወደ አንድ ትልቅ የአደንዛዥ እጽ ድርጅት በመሄድ አዛውንት ፓውን አገኘ። ፓው ለትላልቅ ዝርፊያዎችና ለአደንዛዥ ዝውውር ዋናው ሰው ነው። ሬ የሊንከንን ደብዳቤ ያቀረበ እና አዛውንቱ ወዲያውኑ ፍንጭ አገኙ። ፓው የሬይን ብልህነት በቼዝ ችግር ሊፈት ነው ሞከረው። ሬይን በጥበብ ፈታውና አስደነቀው። ፓው የወንድሙ ልጅ ቶኒ ለሬይ ሻንጣ እንዲሰጠውና ወደ ክፍሉ እንዲያሳየው ነገረው። ሬይ ጥንቃቄ እንዲያደርግ ወይም እዚያው እንደሚቀር አስጠነቀቀው። ሬይ የቅንጦት ክፍል ውስጥ ተቀመጠ። የሊንከን ሻንጣ፣ መታወቂያ ወረቀቶች፣ የጂ 18 ሽጉጥ ይዟል። በድንገት ሊዛ የምትባል ማራኪ ልጅ መጥታ መጸዳጃ ቤቱን እንድትጠቀም ጠየቀች። ሬ ወዲያውኑ ተማረከ። ሊዛ ጥቅል ገንዘብና ስልክ ሰጠችውና መመሪያዎቹን እንዲከተል ነገረችው። ሬን ግራ ጋብ ታሸሸች። እቅዱ ቀላል፣ ሊንከንን ለማስወጣት ከባድ የጦር መሳሪያ ያስፈልጋቸዋል። ሬ ገንዘቡን ተጠቅሞ በመጋዘን ውስጥ ያለን የጦር መሳሪያ አከፋፋይ ለማግኘት ሄደ። አከፋፋዩ ኤምፒሲ5 እና ኤም4ኤ ድረስ ሁሉንም ነገር ነበረው። ሬ ከባድ መትሬስ አርፒጂ7 ሮኬት ማስወንጨፊያ ያዘ። የፕላቲኒየም ደረጃ ተጫዋች ስለሆነ ሬ አከፋፋዩ በነጻ የሰጠውን የጦር መሳሪያ ስልጠና በፍጥነት ተካነ። ከጥቂት ቀናት በኋላ ሬ ለመንቀሳቀስ ጊዜው ነው የሚል ቃል አገኘ። ሬ አዲሱን መሳሪያውን አሽጎ ወደ ሄሊኮፕተር ጉብኝት ኩባንያ ሄደ። ወደ አየር ከወጡ በኋላ በፓይለቱ ላይ ሽጉጡን አንስቶ ወደ እስር ቤቱ እንዲበር አስገደደው። እስር ቤት ውስጥ ሊንከን ቀደም ሲል ደብቆ ያዘጋጀውን የተሳለ የጥርስ ቡርሽ መውጊያ ተጠቀመ። ቶኒና ጠባቂዎችን ትኩረት ለማስቀየር ሁከት ፈጠረ። ይህም ሊንከንና ለሌሎች ጠባቂ ይዘው ታጋች እንዲያደርጉት እድል ሰጣቸው። በፍጥነት ወደ ኋላ ወጥተው የጠባቂውን ቁልፎች ተጠቅመው በሩን ከፈቱ። ልክ በዚያን ጊዜ የሬ ሄሊኮፕተር ደረሰ። ሊንከን ወደ ሄሊኮፕተር ሲዘል እሬ የማስጠንቀቂያ ተኩስ በመተኮስ ሽፋን ሰጠ። በተሳካ ሁኔታ አመለጡ። ፓይለቱ ልብሶችን ለመቀየር አዛውንት ፓው ወደሚጠብቅበት ቦታ እንዲበር አስገደዱ። ፈጣን ምግብ ቤት ቆሙ፣ ቶኒ ፒዛ ሲዝ ሬዲዮ ሁለት ታጣቂ ዘራፊዎች የ8 ዓመት ልጅ አስገድዶ የደፈረው ወንጀለኛ አምልጧል በሚል የዜና ዘገባ አሰራጩ። ሊንከን የቡድን አጋሩ ቶኒ ልጅ አስገድዶ የደፈረ መሆኑን ሲሰማ ደነገጠ። ሊንከን እንደዚህ ያሉትን ሰዎች ይጠላል። ሬይ መኪናውን ወደ ጸጥ ወደ አለ ቦታ ሲያሽከረክር፣ ሊንከን ቶኒ እንደበደበውና ከቡድን ውስጥ አባረረው። የቀሩት ሶስቱ፣ ሊንከን፣ ሬይና ጆሃን ወደ ፓው መሰረት ተመለሱ። ፓው በጣም ተደስቷል፣ ምክንያቱም ሊንከን ለእርሱ ትልቅ ስራ እንደሚሰራለት ያውቃል። ፓው ስለሚቀጥለው ስራ ነገራቸው። 10 ኪሎ ግራም ወርቅ ከማንጠሪያ ፋብሪካው መስረቅ። በዚያን ምሽት ሬይ ሊዛን በፓርቲ ላይ ያየ ተከተላት፣ ግን እሷ የጆኒ ሴት ጓደኛ ስለሆነች አያውቅም ነበረ። ሬይ የሊዛን ሲጋራ ሊያበራ ሲሞክር ጆኒ አይቶ ሬን ወደ ውሃው ገፋው። ሬ መዋኘት ስለማይችል ሊሰጥም ደረሰ። ጆኒ እየሳቀ ነበረ። ሊዛ ዳነችው። ጆኒ የፓው ወንድም ልጅ ስለሆነ ሬ ከመናደድና ከመሄድ ሌላ ምንም ማድረግ አልቻለም። ሊዛ ተከተለችውና ስለ አስቸጋሪ ህይወቷ ነገረችው። ልጅ እያለች ለፓው እንደ ተሸጠችና ጆኒ ሁልጊዜ ምሷን ይፈልጋት እንደነበረ ግን ፈጽሞ እንዳልተስማማች ገለጸች። ሬይን ሲሰማ ደስ አለው። አሁንም ከእርሷ ጋር እድል አለው። ጥሩ ጊዜ አሳለፈና ሊዛ ቾፕስቲክ መጠቀምን አስተማረችው። በማግስቱ ሊንከን ሬይ ከሊዛ እንዲርቅ አስተነከቀው እሷ እንደተጠቀመችበት እንደሆነ ነገረው። የሬይ ፍቅር እቅዳቸውን እንዳያበላሽ ግልጽ አደረገ። ሊንከን ሬይን የማንጠሪያ ፋብሪካውን ለመሰለል ወሰደው። ሬይ ቁልፍ ስራ ተሰጠው። ማንቂያውን ከማንሳታቸው በፊት የሰራተኞችን ለመቆጣጠርና ዋናውን በር ለመክፈት ወደ ውስጥ መግባት። ሊንከን ከዚያም የማምለጫ መኪና አሽከርካሪ ለማግኘት ሄደ። መደበቂያ ቦታ እስኪደርሱ ሊንከን የሁሉንም እየራሳቸው ሚና ሰጣቸው። እሱና ሬ ወርቁን ይዘው ይመጣሉ፣ የተቀሩት ደግሞ ድጋፍ ይሰጣሉ። ጆኒ መከበሩን እንደተነጠቀ ስለተሰማው ተናደደና ከሬጋ የመጣላት ጀመረ። ሬ ተበሳጨና ሊዛ ወደምትሰራበት ባህር ሄደ። አንዳንድ ወሮበሎች እሷን ለማስቸገር ሲሞክሩ ሬ ሽጉጡን አውጥቶ አባረራቸው። ሊዛ ልታመሰግነው ወደ ባህር ዳርቻ ወሰደችው። ሬ ውሃን ቢፈራም እና መዋኘት ባይችልም እሷን ተከትሎ ወደ ውሃው ዘለለ። እሷን በስሜታዊ መሳሳም አበሰረችው። ከዚያ ምሽት በኋላ ሊዛ ለሬ እድለኛ የአንገት ሀብል ሰጠችው። ሬ ስለ ወርቅ ዝርፊያው ሚስጥሩን አወጣና ድርሻውን ወስዶ ከእርሷ ጋር እንደሚሸሽ ነገራት። ሻንጣዋን እንድታዘጋጅም ነገራት። ሬይ ከቡድኑ ጋር ተቀላቀለና ለመዘጋጀት ሄደ። ወርቁ መቶ ሚሊዮን ዶላር ያወጣል። ፓዋ ሐሰተኛ መታወቂያዎችን ሰጣቸው እና በቀላሉ ወደ ማንጠሪያ ፋብሪካው ሰርገው ገቡ። ሊንከን የአየር ማስወጫውን ቆረጠና ሬይ በቱቦ ውስጥ እየተሳበ ወደ ዋናው መቆጣጠሪያ ክፍል ገባ። ከውጭ ሊንከን ጆኒ እና ጆሃን ካሜራውን አሰናከሩ። የደህንነት ጠባቂዎች መስለው ወደ መቆጣጠሪያ ክፍሉ ሰርገው ገቡ። ሊንከን ጠባቂውን በኤሌክትሪክ ማደንዘዣ መተውና የማንቂያ ደወል ስርዓቱን አሰናከለ። ሬይ ለመጀመር ምልክት ሰማ። የአየር ማስወጫ ሽፋኑን አስወገደ። ነገር ግን በድንገት ባትሪ መብራቱን ጣለ። ደንግጦ ጭንብል ለበሰ። ዘሎ ወደ ሰራተኞቹ ተቆጣጠረ። ሰራተኛውን ለቡድኑ በሩን እንዲከፍት አስገደደው። ሊንከንና ሬ የቀለጠውን ወርቅ ወደ ቅርጻ ቅርጽ እንዲይዝ የሚረዳቸውን ብቃት ያለውን ሰራተኛ አገኙ። ሌሎቹ ጠባቂዎች ነበሩ። ጆኒ አሁንም ተናዶ በአጋጣሚ ተኮሰና ሰራተኛውን እግር መታ። ሊንከን በጣም ተናደደ። ጆኒን በቡጢ መታውና የተጎዳውን ሰራተኛ በፍጥነት ፋሻ ያደረገለት። ወርቁ ቀዘቀዘና ስድስት አሞሌዎችን በሻንጣቸው አሽገው አሽከርካሪውን ጠሩ። በጆኒ ጥይት ምክንያት ፖሊሶች እየመጡ ነው። በፍጥነት በማሰብ ሊንከን ቡድን መሳሪያውን እንዲደብቁ ከታጋጆቹ ጋር እንዲቀላቀሉና አብረዋቸው እንዲወጡ አደረገ። ፖሊስ እንደደረሰ ሊንከን ጠመንጃቸውን አውጥተው የፖሊስ መኪና ጎማዎችን ተኮሰና ማስጠንቀቂያ ጥይቶችን ተኮሰ። የማምለጫው መኪና ደረሰና በፍጥነት ገቡ። ቶኒ በመሃሉ ሆኖ በደረቱ ተመታ። በፍጥነት አመለጠ። ነገር ግን ሁለት የፖሊስ መኪናዎች ከኋላቸው ነበሩ። አሽከርካሪው በጣም እየተወዛወዘ አሽከረከረ። ቶኒ የደማ ነበረ። ህይወቱ የመጀመሪያ ጊዜያት የወሰደውን የወርቅ ድርሻ ለልጁ እንዲሰጥ ሊንከንን ጠየቀው። ሬይ ልቡ ተሰብሯል። ሊንከን ተናዶ በዘፈቀደ መተኮስ ጀመረ። አሽከርካሪው እብድ እንቅስቃሴ ያደረገ ሁለቱ የፖሊስ መኪናዎች እርስ በእርስ እንዲጋጩ አደረገ። በተሳካ ሁኔታ ፖሊሶችን አስወግደው ተሽከርካሪ ቀይረው በጭነት መያዣ ውስጥ አመለጡ። እቃውን በሚያወርዱበት ቦታ ፓውና ወንዶቹን አገኙ። ጆኒ ወዲያውኑ ለፓው ፖሊሶች የመጡ በእርሱ ጥፋት መሆኑን ነገረው። ሊንከን በጆኒ ስተት አንድ ሰውን እንዳጣ ጮኸ። ወርቁ በሙሉ ስድስት አሞሎች ነበሩ። ፓው ወርቁ ከተቆረጠና ከተሸጠ በኋላ ገንዘቡ እንደሚከፋፈል ተናገረ። ሊንከን እና ሬይ ቶኒን ተሰናበቱ። መኪናውን ከሬሳው አቃጥለው ገደል ላይ ገፉት። ሊዛ ሻይ ስትሰራ ጆኒ በአበቦች መጣ። ጆኒ የሻንጣውን መዘጋጀት አይቶ ልትጥለው እንደሆነ ተገነዘበ። ለማን እንደምትተው እንዲነግር አጠየቀ። እሷም የሻይ ማንቆርቆሪያውን ሻይ ፊቱ ላይ ወረወረችበት። እሱም ደበደባት፣ እሷም ተቃውሞችና በጋለ ብረት መታችው። ሊዛ ማምለጥ ቻለችና ሬን ለማግኘት ሮጠች። ይህ በእንዲህ እንዳለ ሬንና ሊንከን በሞቴል ውስጥ በልዩ ፖሊስ ቡድን በስዋት ተከበቡ። ፓው ከዳቸውና ሁሉንም ወርቅ ለራሱ ለመውሰድ ፖሊስ ጠራ። ሊንከን ተናዶ ሬን ወደ መቃብር ስፍራ ወሰደው። የቀድሞ የሴት ጓደኛውን መቃብር ቆፈረና ወደ እስር ቤት ከመሄዱ በፊት እዚያ የደብቀውን ሻንጣ ወጣ። ሊንከን ፓው ወርቁን ወደ ኤምበር ወደሚባል አካባቢ እንደሚደገመተ ሬ ለሊዛ ትኬት ገዛላትና እንዲገናኙ ነገራት። ተገናኙና በሆቴል ውስጥ ቆዩ። በዜና ዘገባ ከእስር በማምለጥና በዝርፊያ እየተፈለጉ መሆናቸውን አዩ። ሊንከን ፓው በዚህ እንደተጠቀመ እሱን ለማስወገድ እንደሆነ ጠረጠረ። ሊንከን ለቶኒ ልጅ እንድትሰጥ ሊዛን የተወሰነ ገንዘብ ሰጣት። ከዚያም ሬ ሊዛን ከእቅዱ ማውጣት እንዳለባቸው ነገረው። ድርሻዋን ካገኘች በኋላ የምትሸጣቸው እሷ እንደሆነች ተናገረ። ሬይ በፍጹም አልተስማማም። ሊዛን ሙሉ በሙሉ ያምናት ነበረ። ውጭ ሊዛ በፖተላላኪ ትታይ ነበረ። ገንዘቡን ሳይሆን ነፃነትና እውነተኛ ፍቅርን ብቻ ነው የምትፈልገው። ነገር ግን ወደ ክፍሉ ስትመለስ ሊንከን ሬይ እንዲጥላት ሲነግረው ሰማች። ሬይ ምንም ሳይናገር ሊሰጣት ገንዘቡን ያዘ። ሊዛ በጣም አዘነችና ሄደች። ሬይ ተከትሏት ሄደ። እሷን ለመጠበቅ ብቻ እንደሰራ ነገራት። ወርቁን ካገኙ በኋላ ወደ ቬትናም ሄደው በሰላም እንደሚኖሩ ቃል ገባላት። ሊዛ የዋህ እንደሆነችና ሊንከን እየተጠቀመባት እንደሆነ ተናግራ ሄደች። ሆቴል ውስጥ ተመልሶ ፓው የላከው ገዳይ ሊንከንን አግብቶ ያዘው። ሊንከን ገዳዩ ፓው ሁሉንም ሰው ከወርቁ ለማስቀረት እየሞከረ መሆኑን አሳመነው። ገዳዩ የወርቁን ድርሻ ከወሰደ ሊንከንን ለመርዳት ተስማማ። ሬይ ተጨነቀ። ነገር ግን ገንዘቡ እንደሚያስፈልገው ተረድቶ ከቅሉ ጋር ለመጣበቅ ወደ ሆቴሉ ተመለሰ። በማግስቱ ጠዋት ሊንከን ለሬይ ሽጉጥ ሰጠው። ወርቃቸውን ለመመለስ ጊዜው ደረሰ። ሬይ ፓው ንግድ የሚሰራበትን ገንዘብ ማደባለቂያ ቦታ አሰለለው። ጆኒ ልውጡን ለመቆጣጠር ደረሰ። ጆኒ ለመጋዘኑ ቁልፍ ወርቁን ሲሰጥ ገዳዩ መኪናውን በፍጥነት ገጨው። ሬይ እና ሊንከን በፍጥነት ገብተው ሌሎችን ሰዎች አስወገዱ። ጆኒ አሁንም በህይወት አለ። ስለዚህ ወደ መጋዘን ጎተተው ወሰዱት። ሊንከን አስፈራራቸው፣ ግን ጆኒ ለመናገር ፍቃደኛ አይሆንም። ሊንከን በማቀዝቀዣ ውስጥ ቆለፈው። ከአንድ ሰዓት በኋላ ጆኒ በብርድ ደነዘዘና የወርቁን ቦታ ተናገረ። ስድስቱን የወርቅ አሞሊዎች አገኙ። ሊንከንን ፓውን ማስወገድ እንዳለባቸው ወሰነ። አለበዚያ እነሱን ማጥፋት ይቀጥላል። ከዚያም ቀሪዎቹን አምስት አሞሊዎች በአውሮፕላን ማረፊያ የድነት ፍተሻ ለማሳለፍ በተሽከርካሪ ወንበር ስር ደብቋቸው ፓውንም አገኙትና ሊንከንን ገጠመው። ፓው ለመተኮስ ቢሞክርም ሊንከን ፈጣን ነበርና ገደለው። ችግሩ ተፈታ። በሆቴል ውስጥ ቆዩ። ሊንከን ወርቁን ካልጋው ስር ደብቆ ጀርባ ለመግዛት ሄደ። ሬ ቸኮሌት እንደፈለገ ነገረው። ሊንከን በሩን ቆልፎ ሬንከርስ ጋር ወስዶ የቅንጦት መርከብ ለመግዛት ወደ ባህሩ ወጡ። በማግስቱ ለመርከብ ለመጓዝ አቅደው ነበረ። ሊንከን ሬይ ወርቁን ይሰርቃል ብሎ ስለፈራ ሌሊቱን በሙሉ ሌላው ቀርቶ ሴተኛ ጭምር ዓይን አወጣበት። በማግስቱ ጠዋት ሻንጣውን ወደ መርከቡ ጫኑ። ሊንከን ወደ ሬይ ዞር ብሎ ጨዋታው አልቋል፣ ተጠቅሜብሃለው አለው። ሬይ በእርጋታ ጨዋታው በእርግጥ አልቋል እና ሊንከን ያለው መሳሪያ ያዘጋጀው መሳሪያ እንደሆነ መለሰ። ሊንከን እንደነገጠ ሬ አንድ እርምጃ ቀድሞት እንደነበረ ተረዳ። ወደ ታችኛው የመርከብ ክፍል በፍጥነት ሂዶ ሻንጣውን ሲከፍት ባዶ መሆኑን አገኘ። ወርቁ ጠፍቷል። ሊንከን ሬ ለመግደል አስፈራራ፣ ግን ሊዛ ደወለች። ድርሻውን ከፈለገ ሊሰማቸው እንደሚገባ ነገረችው። በመጨረሻም ሲታይ ሬና ሊዛ አብረው እየሰሩ ነበረ። ሬ ቸኮሌት ትፈልጋለሁ ሲል በእርግጥ ለሆቴሉ ስራ አስኪያጅ ኮድ ሰጥቶ ነበረ የሆቴሉን አድራሻ ለሊዛ በጽሁፍ ላከላት። ሊንከን ጀርባውን እየገዛ እያለ ሊዛ መጣችና ኮዱን ሰጠች። ትርፍ ቁልፍ አገኘችና ወርቁን ሰረቀችው። ተናዶ ሊንከን ሬን ወደ ውቅያኖስ ጣለው። ሬ መስጠም ጀመረ። ሊንከን ሁሉንም ነገር ቢሆንም አዳነው። ሬ ግማሹን እንዲያገኝና እንዲጠብቀው ነገረው። ሬ ወደ ባህር ዳርቻ ወጣ። ወርቁን የያዘችው ሊዛ ተቀበለችው። ሁለት አሞሌ ወስደው በሊንከን የቀድሞ ሴት ጓደኛ መቃብር ውስጥ ቀበሯቸው። ሊንከን ተያዘና ወደ እስር ቤት ተጣለ። ከወራት በኋላ የወርቁን ቦታ የሚገልጽ ደብዳቤና መልእክት ደረሰው። የቶኒ ልጅ ድርሻዋን አገኙ። በተጨማሪም ሊዛ እርጉዝ እንደሆነች የሚያሳይ ፎቶ ነበረ። ሊንከን ልምድ ያለው ወንጀለኛ በሁለቱ ልጆች እንደተበለጠ ተገነዘበ። ይህ የፊልሙ መጨረሻ ነው። እናመሰግናል። ከወደዳችሁት ላይክና ሰብስክራይብ አይርሱ።